በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የማክሰኞ ድርሳነ ማሕየዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በእውነት በማመን ዓለምን ሁሉ የሚያድን የጌታችን የመድኃኒታችን የሞቱንና የመከራውን ነገር የሚናገር በዕለተ ሰሉስ የሚጸለይ የሚነበብ ድርሳን ይህ ነው። ጌታችን ኢየሱስንም አይሁድ አስቀድሞ ወደ ሃና ወሰዱት። በዚያች ወራት ሊቀ ካህናት ተሹሞ ለነበረ ለቀያፋ አማቱ ነበርና ቀያፋ ፈሪሳውያንንና የካህናት አለቆችን የመከራቸው ነበረ ሕዝቡም ሁሉ ለመምከር በተሰበሰቡ ጊዜ እርስ በርሳቸው እነሆ ይህ ሰው ብዙ ተአምራት ያደርጋል፣ ምን እናድርግ ተባባሉን። እንዲሁም ብንተው ሁሉ ያምንበታል፣ የሮሜ ሰዎችም መጥተው እኛንም ወገኖቻችንንም አገራችንንም ይወስዳሉ። ቀያፋም እናንተስ የምትመክሩትን አታውቁም፣ ይህ ሁሉ ሕዝብ ከሚጠፋ አንድ ሰው ብንገድል ይሻላል አላቸው። ይህንም ያለው ከልቡ አይደለም ስለ ሕዝቡ ሁሉ ይሞት ዘንድ ስላለው ትንቢት ተናገረ እንጂ ስለ ሕዝቡም ብቻ አይደለም፣ የተበተኑ የእግዚአብሔር ልጆች በአንድነት ሊሰበስባቸው ነው እንጂ። ከዚያች ቀን ጀምረው እስከሚሞትባት ዓርብ ቀን ድረስ ጌታችን ኢየሱስን ይገሉት ዘንድ ተማከሩ። ሲወስዱትም ከተክሉ ቦታ ጀምሮ እስከ ሃና ቤት ድረስ ከምድር ላይ ሰባት ጊዜ ወደቀ። አይሁድ ግን በመውደቁ አዝነው ከሚያነሱት ይልቅ ከፊትና ከኋላው ሦስት መቶ አርባ ጊዜ በእግራቸው ረገጡት። የተሳለ ጦርን መርገጥ እንዲብስባቸው አላወቁምና አይሁድም የጌታችን የኢየሱስ የአንገቱን ስር ይሙት ብለው በታላቅ አመታት መቱት። እያንዳንዱም ለሞት የሚበቃ አስራ ዘጠኝ ጊዜ ደበደቡት። ሁልጊዜ ለመግደል ይፈልጉት ነበርና ጌታችን ኢየሱስንም አስራ ዘጠኝ ጊዜም ደብድበውት እንዳልሞተ ባዩ ጊዜ ክንዶቹን ስልሳ ሁለት ጊዜ መቱት። ሥጋዎቹን በሚቈራርጥ በጽኑ ሥራትና በጽኑ መመታት ክንዶቹ ፈጽመው ታመሙ። የጌታችን የኢየሱስ ደረቱንም ከተራበ ከተጣጋ ሆዱ ጋር ሀያ አምስት ጊዜ መቱት። መራቡም እውነት ነው። ሰይጣንስ እንኳ የጾሙን ወራት ከፈጸመ በኋላ ፈጽሞ እንደ ተራበ አውቆ ወደ እርሱ ቀረበ። ሲፈታተነው የእግዚአብሔር ልጅ እስኮን ክሊ ደንጎች እንጀራ ይሁኑ በል እዘዝ እኔም አንተም ተርበናልና አለው። ጌታችን ኢየሱስም መልሶ ሰው የሚድን በእንጀራ እንዳይደለ ተጽፏል፣ ከእግዚአብሔር አንደበት በሚወጣው ቃል ነው እንጂ በማለት ሰይጣንን ድል ነሳው። መላእክትም ሊያገለግሉት መጡ። ልዩ የሚሆን እግዚአብሔር የማይቸነፍ አቸናፊ ነው እያሉ አመሰገኑት። ዳግመኛም ጌታችን በጎዳና ሲሄድ በተራበ ጊዜ የበለስን ፍሬ ፈለገ። ከቅጠል ብቻ በቀር ፍሬ ስላላገኘባት ዘላለም ባንቺ ላይ ፍሬ አይገኝብሽ ብሎ ረገማት። ፈጥናም ደረቀች። ደቀ መዛሙርቱም እንደምን ፈጥና ደረቀች ብለው አደነቁ። ሰው በሆነበት ወራት ሁሉ ስለእኛ ተራበ። እኛን ከነፍስና ከሥጋ ረሃብ ያድነን ዘንድ እርሱ በአምስት እንጀራ በሁለት ዓሳ አምስት ሺህ ሰው በአንድ ዓሳና በሰባት እንጀራ ለአራት ሺህ ሰው ያጠገበ ሲሆን ስለእኛ ተራበ። ወደ ጥንተ ነገራችን እንመለስ። ከተራኸ ወዱ ጋር ደረቱን በመቱት ጊዜ የታመሙትን ሰዎች በትእዛዙ ያዳናቸው የጌታችን የኢየሱስ ክርስቶስ ልቡ በሰውነቱ ውስጥ እንደሚቀልጥ ሰም ቀለጠ። ዳግም የመቶ አለቃ መጥቶ ማለደው፤ ጌታዬ ሆይ ራራልኝ፣ ልጄ በጭንቅታሞ ከቤተ ሕሙማን ተኝቷልናለው ጌታችን ኢየሱስም እኔ መጥቼ አድነዋለሁ፣ አለው። የውም ሹም መልሶ ከቤቴ ልትገባ አይገባህም፣ በቃል ይዳን ብለ እዘዝ ልጄም ይድናል እንጂ አለው። እኔም እንጂ ገዢ ነኝ፣ የምገዛቸው ጭፍሮች አሉኝ። ከዚህ ያለው ሂድ ብለው ይሄዳል፣ ሌላውን ምና ብለው ይመጣል፣ ሎሌንም ይህን አድርግ ብለው ያደርጋል አለው። ጌታችን ኢየሱስም ይህን በሰማ ጊዜ አደነቀ። ለሚከተሉትም ሰዎች አላቸው፣ በእስራኤል ውስጥ እንደዚህ የሚያምን እንዳላገኘው እውነት እላችኋለሁ። ብዙ ሰዎች በእኔ ስም አምነው ከምሥራቅና ከምዕራብ ይመጣሉ፣ ከአብርሃም ከይስሐቅና ከያዕቆብ ጋር በመንግሥተ ሰማያት ይቀመጣሉ። የመንግሥተ ሰማያትን ልጆች ግን ልቅሶ፣ ጥርስ ማፋጨት ወዳለበት ጨለማ ያወጧችኋል። በቃሉ ትእዛዝ ልጁን አድኖ ይህንን የመቶ አለቃ ሂድ እንደ ሃይማኖት ይሁንልህ አለው። ይኸውም ሹም ወደ ቤቱ በተመለሰ ጊዜ ልጁን ድኖ አገኘው። አይሁድ ግን ደረቱን ከሆዱ ጋር በትእዛዝ የሚያድን እርሱን ልቡን መቱት። ዳግመኛም የከነአን ሴት እየጮኸች መጣች። ጌታዬ፣ ዳዊት ልጅ ይዘንልኝ፣ ልጄን ክፉ ጋኔን ይዞ አይምሯን ያሳጣታልና አለችው። ጌታችን ኢየሱስም ለልጆች የቀረበውን እንጀራ አንስቶ ለውሾች መስጠት አግባብ አይደለም አላት። ይህችም ሴት መልሳ አዎን ጌታዬ፣ ውሾችም እንጂ ከልጆች ከጌቶቻቸው ገበታ የሚጥሉትን ፍርፋሪ ይበላሉ አለችው። በልቡም ትእዛዝ ከልጇ ጋኔኑ አወጣም። ጌታችን ኢየሱስም ስለ እምነትሽ ያ ጋኔን ከልጅሽ ወጣ ሂጂ አላት። ወደ ቤቷም በተመለሰች ጊዜ ጋኔኑ ከርሷ ወጥቶ ልጅቱ ድና ልብሷን ለብሳ ከአልጋ ላይ ተቀምጣ አገኘቻት። አይሁድ ግን ደረቱን ከሆዱ ጋር ልቡንም መቱት። በልቡናውም ትእዛዝ ለምጽ የያዛቸው አስሩን ሰዎች አዳናቸው። ቸር ጌታችን ኢየሱስ ከበጎ ሳጥን ልቡናው በጎ ነገርን ያወጣታልና። እንደዚህ የሚራራ ልብ ግን መከራ ተቀበለ፣ እንደ ሰም ቀለጠ። በመረገጥና በመመታት በመረገጥና በመመታት የውስጥ ዋሳት ሁሉ ታመሙ። ስለዚህም ነገር ተአምርም መታመምም የእሱ ናቸው። የትስብእትና የመለኮት ቃሎችም ለአንድ ለክርስቶስ ብቻ ናቸው። አንድ ክርስቶስን ወደ ሁለት አኗኗር አለየው። ሁለት አካል፣ ሁለት አምሳል ማለት ሁለት ፈቃድ፣ ሁለት ክፍል፣ ሁለት ስራ በማለት አለየው። ከተዋህዶ በኋላ የመለኮትም የትስፊትም አንድ ስራ ነው እንጂ። በአህያዋና በውርንጯ ላይ ተቀምጠው በትሕትና የታዩትን የጌታችን የኢየሱስን ጭኖች ሰማንያ ጊዜ መቱታሉ። የተቀመጠውም እንደ አርበኞች በሰረገላና በፈረስ አይደለም። ጌታችን ኢየሱስ ሰውን ማጥፋት አይወድምና ዮሐንስና ያዕቆብን የሰውነታችሁን መጠን አታውቁምን እንዳላቸው የሰው ልጅ ሰውን ሊያድን እንጂ ሊያጠፋ አልመጣምና ዮሐንስና ያዕቆብ አቤቱ ኤልያስ ከሰማይ ሳት አውርዶ እንዳጠፋው አንተም የሰማርያን ሰዎች እሳት ከሰማይ አውርዳ አጥፋቸው ባሉት ጊዜ አላጠፋቸውም። በአህያዋና በውርንጫዋ በላይ በመቀመጡ ፍቅርና ትሕትና እንዳመጣ ወራቱም የፍቅር ወራት እንደሆነ ተገለጠ ተረዳ። ከጠላቶቹም ከአይሁድ እጅ እንዳያመልጥ በእነሱም እጅ እንዲሞት ተረዳ። ዮርዳኖስም የጌታችን እግሮች ከዳርቻው በደረሱ ጊዜ አርባ ክንድ ያህል ወደ ኋላው ተመልሶ ሸሸ። እሳታውያን ከሚሆኑ እግሮቹ የተነሳ ዮርዳኖስ በእሳት እንዳፈሉት የፈላ ሆነ። ኃያላን በሚሆኑ እግሮች ከላይ ነቁ። አንድ የነበረ ዮርዳኖስ ከታች ከሁለት ተከፈለ። በጌታችን በኢየሱስ እግሮች ስር አንበሬዎችና አሶች ሰገዱለት። ጠላት ዲያብሎስ ጽፎ በዮርዳኖስ ያኖረውን የአዳምና የሔዋን የእዳቸውን ደብዳቤ በእግሮቹ አጠፋላቸው። ጌታችን ኢየሱስ በዮሐንስ እጅ በዮርዳኖስ የተጠመቀ በዚህ ምክንያት ነውና ጌታችን ኢየሱስ በዮርዳኖስ ወንዝ ያጠምቀው ዘንድ ከገሊላ ወደ ዮሐንስ ሄደ ብሎ ወንጌል እንደተናገረም ዮሐንስም እኔ ከአንተ ትጠመቅ ዘንድ ወዳለው እንጂ አንተ ወደ እኔ ትመጣለህን? ብሎ አይሆንም አለው። ጌታችን ኢየሱስም መልሶ አንድ ጊዜ ስተው ይህ ለእኛ ተድላ ነውና አለው። እውነትም ነገር ወይም ትንቢተ ነቢያትን እንፈጽም ዘንድ ይገባናል። ከዚህ በኋላ ተወው። ዮሐንስም ጌታችን ኢየሱስን ክቡር ምስጉን፣ የምትሆን ብርሃንን የምትገልጽ የእግዚአብሔር ልጅ ሆይ ይቅር በለኝ እያለ አጠመቀው። የማይዳሰስ ራሱን ዳሰሰው፣ ውኾችም በራሱ ላይ ፈሉ። በመጠመቁም ክብር ስላጣን ፈንታ በክብር ላይ ክብርን አገኘን። ከተጠመቀም በኋላ ያን ጊዜውን ከውሃ ወጣ፣ እነሆ ሰማያት ተከፈቱለት፣ የእግዚአብሔርን መንፈስ እንደ ርግብ ወርዶ ከራሱ ላይ ሲቀመጥ አየም። እነሆ የመረጥኩት ደስ የምሰኝበት የምወደው ልጄ ይህ ነው የሚል ድምፅ ከሰማይ መጣ። ይህ ልጄ አንድ ነው እንጂ ሁለት አይባልም። አንዱ የማርያም ልጅ ሁለተኛው የእኔ ልጅ ሊባል አይገባውምና በጎል የተወለደው ሌላ መላእክት የሰገዱለት ሌላ አይደለም፣ እየተጠመቀው ሌላ አይደለም፣ አንዱ ልጄ ነው እንጂ። እግሮቹንና ሕዋሳቶቹን ሁሉ የደበደቡት ጠላቶቹ ግን ከእግሩ በታች መሆን አለባቸው። አይሁድም እርሱም በመደብደብ ከደከሙ በኋላ በገመድና በራሱ ጠጉር ሦስት መቶ አምስት ጊዜ ጎተቱት። ጽሕሙንም ይዘው ከወደቀበት መነሳት እስኪሳነው ድረስ 28 ጊዜ ጎተቱት። ከምድርም አንስተው ጽሕሙንም ይዘው በራሱ ጠጉር በጎተቱት ጊዜ የራሱን ጠጉር ሦስት መቶ አምስት ጊዜ ነጩት። ደግሞም ጽሕሙን 28 ጊዜ ነጩት። በዚህ መከራ ሁሉ ተቆጥቶ አልተናገረም። በሚሸልተው ፊት የማይናገር በግ ነውና፣ ይኸውም ያማረ የተወደደ በግ ዓለም ሳይፈጠር አስቀድሞ የታወቀ የተዘጋጀ ነው በኋላ ዘመን ግን ስለኛ ተገለጸ። ይኸውም የዓለሙን ሁሉ ኀጢአት የሚያስተሰሪ መሥዋዕት ነው። እንዲህም እየደበደቡ እየጐተቱ ወስደው ካህና ፊት አቆሙት። ዮሐንስና ጴጥሮስም ተከትለውት ነበር። ያም ዮሐንስ በሊቀ ካህናቱ ዘንድ የተላመደ ነውና ከጌታችን ከኢየሱስ ጋር ወደ ሊቀ ካህናቱ ቦታ ገባ። ጴጥሮስ ግን ተከልክሎ ከውጭ ቀረ። ይኸውም ደቀ መዝሙሩ ዮሐንስ ለበረኛይቱ ተናግሮ ጴጥሮስን አስገባው። በረኛይቱም ሴት ጴጥሮስን፣ አንተም ደግሞ የዚያ ሰው ደቀ መዛሙርት ወገንህ አለችው። እርሱም አይደለሁም አላት። የአይሁድ ሎላልትና ጭፍሮችም በዚያች ሌሊት ብዙ ብርድ ስለነበረ እሳት አንድደው እየጫሩ ቁመው ይሞቁ ነበር። ጴጥሮስም ከእነሱ ጋር እሳት ይሞቅ ነበር የካህናቱም አለቃ ሐና ጌታችን ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው ጌታችን ኢየሱስም መልሶ እኔ በዚህ ዓለም በግልጥ ተናገርኩ አይሁድ ዘወትር በሚሰበሰቡበት በቤተ መቅደስና በምኵራብ እያስተማርኩ በግልጥ ተናገርኩ በስውር የተናገርኩት አንድ ስንኳ የለም እኔን ለምን ትጠይቀኛለ ነገሬን የሰሙትን እሊያን ጠይቃቸው፣ እኔ የተናገርኩትን እነሱ ያውቁታልና። ይህንንም በተናገረ ጊዜ በዚያ ቆሞ የነበረው ከሉላልቱ አንዱ ለካህናቱ አለቃ እንደዚህ በለ ትመልስለታለህን ብሎ ጌታችን ኢየሱስን በጥፊ መታው። ጌታችን ኢየሱስን መልሶ ክፉ ተናግሬ እንደሆነ ስለ ክፋቴ መስክርብኝ፣ በጎ ተናግሬ እንደሆነ ግን በዳኛ ፊት ለምን ትመታኛለህ? አለው። ይህንም የተናገረ በሥጋዊ አንደበቱ ብቻ አይደለም ከሥጋ ጋር የተዋሐደ ቃል ለምን ትመታኛለህ አለ እንጂ በጥፊ ስለ መመታቱም ባሕር ተንቀጠቀጠች ፈሳሽም ውሃ እንደ ኋላ ሸሸ ሕያው ባሕር የሚሆነ አምላክን ልጅ የፊቱን መመታት አይታለችና አናም ጌታችን ኢየሱስን እንደ ታሰረ ወደ ካህናቱ አለቃ ወደ ቀያፋ ሰደደው ጴጥሮስም እስከ ካህናቱ አለቃ ቦታ ድረስ ከሩቅ ተከተለው የነገሩንም መጨረሻ ያይ ዘንድ ወደ ውስጥ ገባ ካህናቱና የካህናቱ አለቆች ሕዝቡም ሁሉ ግን ጌታችን ኢየሱስን ይገሉ ዘንድ የሐሰት ምስክር ይፈልጉ ጀመር ነገር ግን አላገኙም ከዚህ በኋላ ብዙ የሐሰት ምስክሮች መጡ ደክሞም ክፉ ነገር አላገኙበትም ደግሞም ሁለት ሰዎች መጥተው ይህማ ይህን የእግዚአብሔርን ቤተ መቅደስ አፍርሼ በሦስተኛው ቀን ሰርዋለሁ ያለው ነው አሉ። ማርቆስም ጌታችን ኢየሱስን ጸሐፊዎችና ካህናቱ የካህናቱ አለቆችም ወደተሰበሰቡበት ተሰበሰቡበት ወደ ካህናት አለቃ ቦታ ወሰዱት ብሎ ተናግሯል። ጴጥሮስም እስከ ካህናቱ አለቃ ቦታ ድረስ ርቆ ተከተለው። ጴጥሮስም ከሉላልቶቻቸው ጋር በብርሃን በኩል ተቀምጦ ሰዓት ይሞቅ ነበር። የካህናት አለቆችና ሕዝቡ ሁሉ ጌታችን ኢየሱስን ይገሉ ዘንድ የሐሰት ምስክርን ይፈልጉ ነበር፣ ነገር ግን አላገኙም። በሐሰትም የሚመሰክሩበት ብዙ ሰዎች ነበሩ፣ ምስክርነታቸውም አልተስማማም። ሌሎች የሐሰት ምስክሮች ተነስተው እንዲህ ብለው ተናገሩ፤ ይህ እጅ የሠራውን መቅደስ አፍርሼም በሶስተኛው ቀን ሌላ በእጅ ያልተሰራ እሰራለሁ ሲል እኛ ሰማ ነው ብለው ተናገሩ። ከዚህም ጋር ምስክርነታቸው አልተስማማም። የካህናቱም አለቃ ከአደባባይ መካከል ተነስቶ ይህን ያህል ሲያሳጡህ አንድ ስንኳ አትመልስምን? ብሎ ጌታችን ኢየሱስን ጠየቀው። ጌታችን ኢየሱስ ግን ዝም አለ፣ ምንም አልመለሰም። ደግሞም የካህናቱ አለቃ የብሩክ ልጅ ክርስቶስ አንተ ነህን? ብሎ ጠየቀው እውነትም የእግዚአብሔር ልጅ ክርስቶስ አንተ እንደሆንክ ትነግረኝ ዘንድ በሕያው እግዚአብሔር አማጽኛ አለሁ አለው። ጌታችን ኢየሱስም መልሶ እኔ ክርስቶስ እንደሆንኩ አንተ ትላለህ አለው። እነሆ የሰውን ልጅን በሰማይ ደመና ተቀምጦ ኃይል ባለው ሥልጣን ሲመጣ ታዩታላችሁ። የካህናቱም አለቃ ልብሱን ቀደደና እንዲህ አለ፦ እነሆ ስድቡን ሰማችሁ። ለምን ምስክር ትፈልጋላችሁ? እንግዲህ ምን ትላላችሁ አላቸው። ሁሉም ሞት ይገባዋል ብለው ፈረዱበት። አይሁድ የሚከሰው ልጅ ይልቅ ደምግባቱ በሚያምር በጌታችን በኢየሱስ ፊት ላይ ምራቅ ያመዛላቸው ዘንድ በአፋቸው ውሃ እየጨመሩ ምራቃቸውን ሰባ ሦስት ጊዜ ተፉበት። ፊቴን አይቶ የሚድን የለም ብሎ በተናገረ በጌታችን ፊት ላይ ተፉበት። እርሱ ግን ምራቃቸውን ተጸይፎ ፊቱን አልመለሰም። ጌታችን ኢየሱስም የሚያጸይፍ ምራቅን በፊቱ ላይ በመቀበሉ በኀጢአት የተቋቆረና የኀጢአት ቅባት የተቀባ ፊታችንን ደስ በሚያሰኝ ቅባቱ ብሩህ ያድርገው። ራሱንም በበትር መቱት። ጉንጮቹንም መቶ ሃያ ጊዜ በጥፊ መቱት። በጥፊና በበትር ከመመታቱ ብዛት የተነሳ ራሱም ጉንጮቹም ይቆሰሉ። በራሱም ላይ ያሉ ቁስሎች ታላላቆች ሰባ ሁለት ያህል ናቸው። አይኖቹም አፍንጮቹም እየደምን ጮኑ። የያዙትም ሰዎች በጌታችን ኢየሱስ ክርስቶስ ይዘብቱበት ጀመር። ፊቱን በጨርቅ ቅዳ ሸፍነው እየደበደቡ ክርስቶስ የመታ ማን ነው ተናገር ይሉት ነበር። ሌላም ብዙ ብዙ ስድብ ይሰድቡት ነበር። ጴጥሮስም ከውጪ ተቀምጦ ሳለ አንዲት ብላቴና መጥታ አንተም ከገሊላው ሰው ከኢየሱስ ጋር ነበር ካለችው፣ ይህን የምትዪውን ሰው እኔ አላውቀውም ብሎ በሕዝቡ ፊት ካደ። ወደ ደጅ ወጥቶ ሳለ ሌላይቱ ብላቴና አገኘችው። ከዚያም ለቆሙ ሰዎች ይህም ከናዝሬቱ ሰው ከኢየሱስ ጋር ነበር ብላ ነገረቻቸው። ይህን ሰው አላውቀውም ብሎ እየማለ ካደ። ጥቂት ቆይቶም ሳለ ከዚያ የቆሙ ሰዎች መጥተው ጴጥሮስን አንተም እውነት የእርሱ ወገነ በነገርም ትታወቃለህ አሉት። ከዚህም በኋላ ይህንን ሰው አላውቀውም ብሎ ራሱን እየረገመ ማለ። ሁለተኛም ዶሮ ጮኸ። ጌታችን ኢየሱስም ተመልሶ ጴጥሮስን አየው። ጴጥሮስም ዶሮ ሳይጮ ሦስት ጊዜ ትክደኛለ ብሎ ጌታችን ኢየሱስ የተናገረውን ቃል አስቦ ሄዶ ያለቅስ ጀመር። ጌታችን ኢየሱስም የጴጥሮስን የመጸጸቱን ለቅሶ ተቀብሎ ሰላሳውን አንድ እያለ ሦስት ጊዜ ይቅር አለው። የመንግሥተ ሰማያትንም መክፈቻዎች ሰጠው። ጌታችን ኢየሱስ ክርስቶስ ቸር ይቅርባይ ነውና፣ ጌቶቼ አብ መንፈስ ቅዱስ ወይ አደራ አላችኋለሁ። እመቤቴ ማርያም አንቺንም እማጸናለሁ እማልዳለሁ። ጌታችን ኢየሱስ ክርስቶስ በነፍሱና በሥጋው በተቀበላቸው መከራዎች ሁሉ ሁለተኛም በመቸንከሩም የእሾሃ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦልም በመውረዱ በጦር በመወጋቱ በመቀበሩ ኀጢአቴንም ሁሉ ይቅር ትሉኝ ዘንድ ከኀጢአትም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ አሜን። የማክሰኞ ተአምር ወንጌል እንደተናገረ ጌታ ኢየሱስ ክርስቶስ ያደረገው ተአምር ይሄ ነው። በቅፍርናሆም ልጁ የታመመበት የንጉሥ ወገን የሚሆን አንድ ሹም ነበር። እርሱም ጌታችን ኢየሱስ ከይሁዳ ወደ ገሊላ እንደመጣ በሰማ ጊዜ ልጁ ለሞት ቀርቦ ነበርና ያድንለት ዘንድ እንዲወርድ ወደ እርሱ ሄዶ ለመነው። ጌታችን ኢየሱስ ተአምርና ምልክት ካላየ አታምንምን አለው። ያም የንጉሥ ባሪያ ልጄ ሳይሞት ፈጥነህ ውረድልኝ አለው። የዚያን ጊዜም ጌታችን ኢየሱስ ክርስቶስ ልጅ ድኖልሃል፣ ሂድ አለው። ያም ሰው ጌታችን ኢየሱስ በነገረው ቃል አምኖ ሄደ። ሲወርድም ብላቴኖች ተቀብለው ልጅህስ ድኗል አሉት። አይሁድ ግን አዳኝ ክርስቶስን ደረቱን፣ ልቡን ከሆዱ ጋር መቱት። የማክሰኞ አርኬ የመሴፋ ሰው ከሚሆን ከሳሙኤል ዘመን ጀምሮ የናቁ አይሁድ፣ በራስ ጠጉርና በገመድ እየሳቡ ከሐና ወደ ቀያፋ የወሰዱ አልፋ ሆይ ለዘለፋ መጥቶ ለተስፋ በቆመ ጊዜ መስቀል ተስፋ ይሁነኝ እንጂ ዘለፋ ይሁንብኝ ክንድ ከወሰናቸው ከሁለቱ ክንዶች ጋር የተዋረደች የሆነች የአንገትህን ስር በመምታትና በማሰር መከራ ያጸኑብህ ፍጹም ኀጢአትም ብሠራ በየቀኑ ሁሉ ቸርነት ይከተለኝ። ወድህ ቸርነትን የተመላው ደረትህም ሰውን የሚያጸና ነው። በከበረ ደምህና በፊትህ ወዝ መከራ እስኪያጸኑብህ ውሳጣዊ የሚሆን ነዋየ ውስጥህን የመቱ ከተሰወረ ኀጢአቴ አንጻኝ ለእኔ ለባሪያህም ከልዩ ነገር እራራልኝ። እንደ በደለኛ አይሁድ በመቱ ጊዜ ያለ ቁጣ የጭኖች በትርን የታገስክ፣ ከተሰወረ ኀጢአት ያንጻኝ፣ ለእኔ ለባሪያም ከልዩ ነገር እራራልኝ። እንደ በደለኛ አይሁድ በመቱ ጊዜ ያለ ቁጣ የጭኖች በትርን የታገስክ፣ የሽፍቶችን መስቀል የተሸከምክ፣ ከበደል የተራቆትክ ክርስቶስ ወይም አቤቱ የቀይ ባብ ሰራይቶች እንዳይመጡብኝ በኃይል እግራቸውን እንደ እባብ እግር አድርግ ድብደባን ካበዙብህ በኋላ አይሁድ በተክል ቦታ ውስጥ ሰላሳ ስድስት ጊዜ ሁለት እግሮችን የመቱ በቀኝና በግራ እረፍትን ሰርተ በእሳታዊ ባህር መካከል ጎዳናን ስጠኝ። በስጋው ጥቁር ከሆነ ከብዝት ራስ ጠጉር በስጋው ጥቁር ከሆነ ከብዝትራስ ጠጉር ጋር ግሩም የሆነ የፊትህን ጽህም የነጩ በተቀበልከው መከራ የበሽተኞች ህይወት ክርስቶስ ወይም በጣፈጠ በጎን ደም ነፍሴን አሳድር ነፍሴ በደም ታድራለችና፣ ግፍን የማይፈሩ አይሁድ ረግጠው ሰባት ጊዜ በጎዳና መካከል ይጣሉ ሊቀ ካህናትን በውጪ በጎ በተናገርከው ጊዜ በነገርህ እንዴት ተቆጣ? ማልኮስስ ፊትህን እንዴት ጠፋ? በፈንታው ወደ ተሾመ ወደ አማቹ ቀያፋ ባና ትእዛዝ ዳግመኛ የወሰዱ መለኮት በሥጋ ለምን ታመመ? መለኮትስ በመቃብር ውስጥ ለምንተኛ? ዓለም አንተን ምንም በከንቱ ባልወርስ ከጠጉርህ እጅግ የበዙ ጠላቶች በግፍ በሕይወት የሞት ፍርድን የፈረዱብን በሰው መከራ የተፈተን ክርስቶስ ወይ ክረምትን ባገባህ ጊዜ በጋንም በጊዜው ባመጣኸው ጊዜ በምህረት ጠብቀኝ ፊትህን ለመመታት የሰጠ ከሀፍረት ምራቅም ፊትህን ያልመለስክ ተማሪዎች በመከራ ጊዜ ጥለው የሸሹ ክርስቶስ ወይም በጭቃ የተሠራ ቤትን ሌቦች እንዳይቈፍሩት በመስቀል ጠብቀው ጠላቶች በጣታቸው ዐይንህን የሸፈኑ በበትር መጥተው ያቈሰሉ ዳግመኛም በግዞት ቤት እጅና እግርህን የታሰርክ ቸር ፈጣሪ፣ በለመለመች አገርና በአማረች ምድር ነፍሴን አሳርፋት። ጌታዬ ኢየሱስ ክርስቶስ ወይ፣ ኀጢአቴን አስተስርይልኝ።